እግዚአብሔር እንደዚህ ነው የሚላችሁ፣ በእናንተ ላይ የተሰራ መሳሪያ አይከናወንም። እጅሽ ከፍ አርግ፣ ሶስት ጊዜ ተሰበረ በሉ። አን ሁለት የመጨረሻ፣ አጠገባችሁ ያለውን ጀርባውን የያዙ ተሰበረ ብላል። አንገታችሁ ዝቅ፣ ዝም በሏ ለሆቦስ ሄሌካስ ቬነሆስ እንዲህ አያለው። በራእይ ነው ማየው፣ በራእይ ነው ማየው። ሰማንያ ስድስት ሰዎች እግራቸው በሁለቱም እግራቸው ላይ የዛገ ሰንሰለት ታስሮ በጭንገፋና በጭንቀት በኪሳራ ውስጥ ተውጦ ረግረግ ውስጥ ያሉ ሰዎችን አያለሁ። እግዚአብሔር እንዲህ አለ ሰው ሰውን እንደሚነካ አለኝ። በእጄ እየነካኋቸው አልፋለው። በቤታቸው እስከዚህ በኋላ ይሄ መርገም አያገኙትም አለ። አንገታችሁን ዝቅ፣ አይናችሁን ጨፍኑ፣ ዝም በሉ። ባጠገባችሁ የሚወርቆን ሰው እየተሸከማቸው አምጡ። በልብስ፣ በጸጉር፣ በምግብ የተሰራ የትኛውም የጭንገፋ ሰንሰለት፣ አንድ ሁለት ሶስት፣ እንደሞተ ሰው ይወርቃል። ወደ እኔ ይዛችሁ አምጡ፣ የሞት የጭንገፋ መናፍስቶች፣ አንድ ኢየሱስ፣ ሁለት ኢየሱስ፣ ሶስት ኢየሱስ። አስራ ሁለት ሰዎች በሚበላ ምግብ መድኃኒት የበሉ መርዝ የበሉ ሰዎች አሉ። ቮሚት ያደርጋል፣ ያስመልሳል። እጃችሁን የጫናችሁበት ሰው ላይ እሳት እያላችሁ ጸልዩ። እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት። ነገራቸውን እንዲበላሽ በምግብ የተሰጣቸው የጭንገፋ መናፍስቶች ውጡ፣ ውጡ በጌታ በኢየሱስ አውት፣ አውት። ጌታ ይባርቅሽ። አውጣት፣ አውጣት፣ አውጣት። ገባ፣ ገባ። የአባቴ መልአክ የኢየሱስ መልአክ ገባ ገባ ገባ ገባ እዮ ገባ እያተራመሳቸው ነው ገባ ይዛ ተድም ዛሬ ይዛ ተድም ጭንገፈዋ ይዛቴድም ይዛ ተድም በሽተዋ ይዛ ተድም ይዛ ተድም ጭንገፈዋ ይዛ ተድም እርግማንን እጃችሁን ጫኑና እሳት በእሳት ብቻ በይ መቆም አይችሉም። እሳት የመተት መንፈስ የቡዳ መንፈስ የደብተራ መንፈስ የጥላ ወጊ መንፈስ የቃልቻ መንፈስ

አጠገቧቸው ያለውን ሰው ያዙልኝ። አንዴ ምን ያለው መሰላች? አንድ አለቃ የሞት መንፈስ በአንድ ሴት ላይ የተቀመጠ አለቃ መንፈስ አያል። ይሄ መንፈስ የብዙ ሰዎችን በረከት ይዘዋል እዚሁ ውስጥ። አሁን ይቺ ሴት በሽተኛ አርጓታል። ነገሯ ሁሉ ተበላሽቷል። በሞተ ሰው ሬሳ ድግምት ተደግሞባታል። እግዚአብሔር መንፈሱን መትቻለሁ አለኝ። አንዴ መንፈሱ ጮሆ ይወድቃል። እዛጋ አውጡት የወደቀውን አውጡት እዛ ጋር የሞት መንፈስ አይኔ ጨፈን። መንፈሱ አደገኛ መንፈስ ነው የሞት መንፈስ፣ የሞት መንፈስ፣ የሞት መንፈስ አውጡት። ያው አውጡት። አንድ ሌላ ደግሞ የብደት መንፈስ ነኝ ይላል። ከበረሃ መጥቼ ነው በተኛችበት የገባውባት ይላል። አዎ እግዚአብሔር መንፈሱ መትችዋላ አለኝ። ነገሯን ሁሉ ሊያበላሽ የወጣ መንፈስ ነው። በልበል በልበል በል በል በል በል አዎ ያው የበራው መንፈስ ተይዘዋል። ሶስተኛ መንፈስ ሦስተኛ መንፈስ እኔ የቡዳ መንፈስ ነኝ ይላል። ቀንቼባት እኔ ገባሁታል። ቡና ውስጥ ነው የተሰራሁት ልብሷንም አሰርቄአለሁ ይላል። የት እኔ አለ። በሉጣ በሉጣ አውጡልኝ የጮኸው ነው ያው እዛጋ፣ አውጡልኝ ያው እዛጋ፣ ቶሎ በል እዛጋ፣ እዛጋ ቶሎ በል ማቻታ ካባስ እጅሽ ላይ እሳት አለ። ልቀቅ በይ፣ አንዴ። ልቀቅ፣ እህቴን ልቀቅ፣ ወንድሜን ልቀቅ፣ ጤናውን ልቀቅ። ልቀቅ በይ፣ አንድ ዴቃ ልቀቅ፣ ልቀቅ። እሳት፣ እሳት ብቻ በይ። የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት። አንድ ሰው ኢየሱስ ይበለኝ። እስቲ ቆይ እጃችሁ ስጡኝ። አንዴ እናንተ ላይ ልጸልይ አንዴ። ቀኝ እጃችሁ ልቀባ። እጃችሁ ላይ ገንዘብ የሚሰልብ በረከት የሚሰልብ በእውነት ፈውሳችሁ የሚሰልብ በየትኛውም ሰው ጀርባ ተሰርቶ የሚመጣ የጨለማ ሥራ በእጃችሁ ይፍረስ። እጃችሁ ላይ የእግዚአብሔር እሳት ይቀመጥ። አሁን ምጭኑበት። ሰው ላይ ያለ በሽታ ይነቀል አሁን። ምጭኑበት። ሰው ላይ ያለ ደዌ ይነቀል። አጠገባችሁ ያለው ሰው ላይ እጃችሁን ጭንገፋ ተሰበረ ብላችሁ ጫሉ። ድገማ አንድ እባክህ የመጨረሻ እስ ያንገታችሁ ዝቅ ዝም ዝም። አሁን ያ 13 ሰዎች ማደር ያ 13 ሰዎች ማደር ሲቀየር እያየው ነው። የሚወርቁትን አምጡልኝ አስራ ሶስት ሰዎች በገንዘብ በልብስ በስማቸው የተሰራ እንዳይወልዱ፣ አምስት ሴቶች እንዳይወልዱ በልብሳቸው ላይ የተሰራ የጭንገፋ መንፈስ ነው እያለ ጭንገፋ እያለ አንተ በእኔ እንደምትሠራ እንዲታወቅ እዚህ ቤት። አዎ ንካቸው። አዎ እንደ ሞተ ሰው ሆኖ ይወርቃሉ። አጋንንቱስ ይመታ እያለ አውጧቸው። የሚወርቁትን ቀጥል። አንድ የእግዚአብሔር እሳት፣ ሁለት የእግዚአብሔር እሳት አምጣት። ማሕፀኗን የሚያቃጥል ኩላሊቷ ሆዳ ውስጥ የሚገላበጥ ተመቷል። እሳት እያላችሁ ብቻ ከኔ ጋር አምጣቸው፣ እየወደቀው ያሉት አምጣው፣ አምጣው፣ አምጣው፣ አምጣው፣ አምጣው፣ ጅ ጅ ጅ እሳት! በዚህ መደዳ አለ፣ አራት ሰዎች ይወርቃሉ። በዚህ መደዳ እስከ በሩ እጃችሁን ጫሉ፣ እስከ በሩ መውጫው በሩ ድረስ አራት ሰው ይወርቃል። አራት ሰው ይወርቃል አራት ሰው ይወርቃል ጭንገፋ ላዩ ላይ የተቀመጠ የተጠመጠመ እባባያለ አራት ሰው ይወርቃል አራት ሰው ይወርቃል ሁለት ወንዶች ሁለት ሴቶች እግዚአብሔር ከጭንገፋ ፈተዋቸው ይለኛል አንድ አይናችሁ ጨፍን አንገት ዝቅ አርግልኝ አንድ ሁለት ሶስት ንካቸው በገንዘብ ላይ የተሠራ ጭንገፋ በጤናቸው ላይ የተሠራ ጭንገፋ እሳት እለፍ እሳት የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት አውጣ አውጣ ቶሎ አውጣ። እሳት እሳት እሳት እሳት የእግዚአብሔር እሳት የኢየሱስ የስሙ እሳት የስሙ እሳት። ጫን ጫን ጫን ጫን ጫን። እዛ እዛ ነጭ ሸሚዝ ቲሸርት ያደረገችው ሴት አካባቢ ያለ ሰው ያለ እግሯ ልብሷ እጇ ማሕፀኗ፣ ጭንቅላቷ፣ ሙሉ ሰውነቷ ላይ የጭንገፋ መተታያለ ያለ እግዚአብሔር መትቼዋለሁ እያለኝ ሚገርም ነው። በጡት ካንሰር ገላታለሁ ይላል ይላል። በዚህኛው መስመር ላይ እያየዋት እግዚአብሔር ሆይ ፈታት፣ ወደቀች። አምጡል። ሌላም አለች ከኋላ መታ ይለኛል። ሁለት ሰዎች ስሙኝ፣ ሁለት ሰዎች በገንዘብ ድግምት የተሰራባቸው የእነሱን ኮከብ ለመስረቅ ድግምት የተሠራባቸው አንድ ወንድና አንድ ሴት አለ። እጃቸው ከፋሩ ሁለት ጊዜ ኢየሱስ ስላለው ሦስተኛ ላይ ሁለቱ ይወርቃሉ። ዝም በሉ፣ አይናችሁን ግለጡ። እንዳይባረኩ እንዳይለወጡ ኮከባቸው ተወስደዋል፣ ተደግሞ አንድ ኢየሱስ እሳት፣ ሁለት ኢየሱስ ፈውስ ይሆነ እሳት አምጣ፣ አጨብጭቡ ለጌታ ክብር።